በኢትዮጵያ በአገልግሎት አሰጣት ዘርፍ በርካታ ለውጦችና መሻሻሎች እያሳዩ ካሉ ዘርፎች መካከል የትራንስፖርት አገልግሎት ቀዳሚው ነው። በዘርፉ በተለይም በመዲኗ የብዙሃን ትራንስፖርት አገልግሎትን ተደራሽ ለማድረግ በተሰሩ ስራዎች አገልግሎት መስጠት የሚችሉ አውቶብሶችን ቁጥር ከ1 ሺ በላይ ማድረስ ተችሏል። ይህን ለማሳደግና አዲስ አበባን ያማከል የትራንስፖርት አገልግሎት መስጠት የሚችሉ አዳዲስ በኤሌክትሪክ የሚሰሩ 100 አውቶብሶች ስራ እንዲጀምሩም ተደርጓል። በተለይም በመዲናው የሚስተዋሉን የትራንስፖርት ውጥረት ለመቅረፍና ና የነዋሪዎች በቂ አገልግሎት የማግኘት ጥያቄ ምላሽ እንዲያገኝ አውቶቡሶቹ ወደ አገልግሎት እንዲገቡ መደረጉን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ተናግረዋል። በአንድ በኩል ጠዋትና ማታ በአዲስ አበባ ጎዳናዎች ስንመላለስ ከፍተኛ የህዝብ ሰልፍና እንግልት ማየት እጅግ በጣም እያሳቀቀን፣ በሌላ በኩል ደግሞ መንግስት ያወጣውን የአካባቢ የአየር ንብረት ብክለት ለመከላከልና ከውጭ ሀገር የምናስገባውን ነዳጅ በውጭ ምንዛሬ ምክንያት ከፍተኛ ጉዳትና ወጪ እየተዳረግን ያለነውን ለመቀነስ የሚደረገውን ጥረት ተግባራዊ በማድረግ በኩል የአዲስ አበባ ከተማ አስተዳደር ፈርቀዳጅ የሆነ እርምጃ በመውሰድ እነኚህን የኤሌክትሪክ አውቶቡሶችን መግዛት ችሏል። የመንገድ መሰረተ ልማትን ማሳደግ ጨምሮ የአገልግሎት ሰጪ ተሽከርካሪዎቹን ቁጥር ከማሳደግ አንጻር በርካታ ተግባራት ሲከናወኑ መቆይታቸውን ያነሱት ከንቲባዋ 100 ተሽከርካሪዎቹ በመንግስትና የግል አጋርነት ወደ አገልግሎት መግባታቸውን ጠቁመዋል። የመጀመሪያውን የትራንስፖርት ኦፕሬተርነት የበላይነህ ክንዴ ግሩፕ እነኝን አውቶቡሶች ገዝቶ በውሉ መሰረት ከማቅረቡ በተጨማሪ የመጀመሪያው የትራንስፖርት ኦፕሬተር በመሆን በግልና በመንግስት አጋርነት ወደ ተግባር ያስገባቸዋል። ይሄም ለከተማችንም ሆነ ለሀገራችን ከአሰራር አንጻር ፈርቀዳጅ ነው፣ የመጀመሪያው ነው። እንግዲህ ውጤታማ ለመሆን በጋራ በርብርብ በመስራት የበለጠ ምሳሌነታችንን እናጎላዋለን ብዬ አስባለሁ። በይፋ ስራ የጀመሩት አውቶቡሶቹ ከተማዋን የሚመጠንና የአገልግሎት አሰጣጡን ማዘመን የሚችሉ ቴክኖሎጂዎችን አቅፎ የያዙ መሆናቸው ተጠቅሟል። እነዚህ ባሶች የኤሌክትሪክ ባሶች ናቸው። ከኖርማል ከሸገርና ከአንበሳ ባሶች የሚለያቸው አንዱ እሱ ነው። የመጫን አቅማቸው አርባ 41 ሰው መቀመጫ ወንበር አለው። ቁሞ እስከ 80 ሰው ማሳፈር ይችላል። ያው ለህዝቡ ጥራት ያለው አገልግሎት መስጠት ስለምንፈልግ እስከ ማክሲመም ካፓሲቲው አንጭንበትም፣ ግን እስከ መቶም ከዛ በላይ መጫን ይችላሉ። እነዚህ ባሶች 350 ኪሎዋት ባትሪ ያላቸው ባሶች ናቸው። አንድ ቻርጅ ተደርገው ሶስት ቀን ማገልገል ይችላሉ። እነዚህ ባሶች እንደምታዩት በጣም ዘመናዊ ባሶች ናቸው። ሁሉም ነገር የተሟላላቸው ካሜራ ሲስተሙ፣ ጂፒኤስ ሲስተምም፣ ሁሉም ነገር የተሟላላቸው ባሶች ናቸው። እጅግ ዘመናዊ ባሶች ናቸው። አዳዲሶቹ አውቶብሶች ጥራት ያለውና ዲጂታል መር የሆነ አገልግሎት መያዛቸው የተገለጸ ሲሆን ተጠቃሚዎች አገልግሎት ማግኘት የሚችሉባቸው የቅድመ ክፍያ ስርዓትን ጨምሮ አዳዲስ አሰራሮች ተግባራዊ ይደረግባቸዋል ተብሏል። በሁለት መልኩ ሂሳብ እንሰበስባለን። አንድ ካርድ ሲስተም አለን። መንገድ ካርድ ይባላሉ መንገድ ካርዶች ቶፕ አፕ የሚደረጉ የፕሪፔድ ካርድ ይባላሉ። እነዚህን ካርዶች ስቴሽን ላይ ባሉ ካሸሮች ሪቻርጅ ይደረጋሉ። ሁለት መቶ ብር ሶስት መቶ ብር ከተሞላባቸው በኋላ ለሳምንት ለሁለት ሳምንት እንዳጠቃቀምህ መጠቀም ይቻላል። እነዚህን ካርዶች ሂሳብ ለመሰብሰብ እንጠቀምባቸዋለን። ካርድ አፎርድ ማድረግ የማይችል ደግሞ ካለ ዲጂታል ቲኬቶች አሉ። በፖስት ማሽን ኢሹ የሚደረጉ ቲኬቶች እነዚህ ኦዲት ሲስተማችንንም ንጹህ የሚያደረግ፣ ስርቆትንም የሚከላከል ሲስተም አለን። የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ በበኩላቸው የትራንስፖርት ዘርፉን ተደራሽነትን ለማስፋት የግሉ ዘርፍ ተሳትፎ እንዲያሳድግ ጥሪ ያቀርቧል የዜጎችን ፍላጎትና በመክፈል አቅማቸው መጠን ምርጫቸውን የሚያረጋግጥ የትራንስፖርት አቅርቦት ያስፈልጋል። ይሄ በመንግስት ብቻ አይቻለም። ዘርፉ አዋጭ ነው። መነገድ የምትፈልጉ ይሄም አንዱ የንግድ ዘርፍ መሆኑን አውቃችሁ ዛሬ አቶ በላይነህ ክንዴ በኢንዱስትሪው ያመጡትን የፈርቀዳጅነት ሚና በትራንስፖርት ሴክተሩ እንደጀመሩት ሁሉ ሌሎች ባለሀብቶችም በዚህ ዘርፍ እንድትገቡ በዚህ ከፈፉ ለምትገቡት ደግሞ መንግስት አስፈላጊውን ሁሉ ድጋፍ የሚያደርግላችሁ መሆኑን ማረጋገጥ ወዳለሁ። የትራንስፖርቱ ዘርፍ የሚኖረውን ኢኮኖሚ አበርክቶ በመገንዘብ ሌሎች ከተሞችም ከመዲናዋም ተሞክሮን በመውሰድ መሰል ስራዎችን አጠናክሮ ሊሰሩ እንደሚገባ ተጠቁሟል። ሌሎችም ከተሞችና ክልሎች ልክ አዲስ አበባ ያደረገ እንዳለው መንገዶቻችንን ለትራንስፖርት ቅልጥፍና ምቹ ማድረግ በአቅርቦት ምክንያት ደግሞ እንዳይስተጓገል እንዲሁ አማራጮችን ከቻል በራሳችን አቅም በራሳችን አቅም አንችለውን ደግሞ የግሉን ሴክተር በማስተባበር የትራንስፖርት አቅርቦቱንም በማብዛት እንዲሁም ደግሞ በመንገድ ላይ አላስፈላጊ ቆምታዎችን በማስቀመጥ አላስፈላጊ እንቅፋቶችን በማስቀረት የሀገራችን የከተሞቻችን የትራንስፖርት ቅልጥፍና እንዲጨምር እንድታደርጉ በዚሁ አጋጣሚ ጥሬን አቀርባለሁ።